በገዛ ቤቷ ፍቅረኛውን ይዞባት የመጣው በረከት ና ናርዲ ምን ላይ ነው ያሉት? ልጅ እንዲሰጣቸው እየተመኙ ነበር። ክፍል ሰባ አንድ ላይ እንዳየ ነው የማደጎ ልጅ አምጥቼ ማሳደግ አለብኝ ብላ አምጥታ ነበር። ናርዲ ማለት ነው። የማደጓም ልጅ ናት። ብር ካልከፈላችሁኝ ሁለት ሚሊዮን ብር አልሰጣችሁም ልጅን ብላ ነበር ማለት ነው። ሶሲም ደግሞ አርግዛ ላይ ካናጋው ማለት ነው። አናጋውም ደግሞ አምኖላት ነበር። አሁን ላይ ቤተሰቦች ጋር ሽማግሌ መላክ አለበት እያለች ነበር ማለት ነው። ምክንያቱም እንግዲህ ያረገዘችው በስተትም ቢሆን ቤተሰቦቼ ይገሉኛል፣ ቶሎ ሽማግሌ መላክ አለበት እያለች ነበር። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ክፍል ሰባ ሁለትን ይጀላችሁ መጥቻለሁ። በገዛ ቤቷ ፍቅረኛዋን ይዞባት የመጣው ማለት ነው ምን ላይ ነው? ያንን እነ በረከት እነ ናርዶስ ናርቲ እንግዲህ ደስ ብሏታል፣ በደስታ እያለች እናት ሆናለች ማለት ነው ያው የማደጎ ልጅ አምጥታ እያሳደገች ነው ማለት ነው። በረከትም በጣም ደስ ብሎታል ማለት ነው። የማደጎ ልጅ ስላመጡ ሶሲም እንግዲህ ያው አናጋው ትቷጠፍቷል ማለት ነው። አምኖላት ሲያበቃ ትቷጠፍቷል። እሷ ደግሞ ለምንድን ነው ሽማግሌ ቶሎ የማይልክልኝ ቤተሰቦች ጋር ሽማግሌ መላክ አለበት፣ እንዴት ቶሎ አይልክም? አናጋው ምን ሆኖ ነው? ምን አስቦ ነው እያለች ነው ማለት ነው። ቶሎ ሽማግሌ ካልገባልኝ እናት አባቴ ይገሉኛል። ሆዴ ቶሎም ሳይገፋ ሽማግሌ መላክ አለበት እያለ ነው ሰው ሲዬ ማለት ነው። ጊዲዮንም ደግሞ ከቤቷንስቱ አስጠላሽ፣ ከዚህ በኋላ እኔ እናንቺ አንፈላለግም እያላት ነው ማለት ነው። ከዚህ በኋላ ኔ አንቺን አንፈልግሽ እንዴት ትለኛለህ? ምን አስብህ ነው እያለችው ነበር ማለት ነው። ስንተናዶ፣ ከዚህ በኋላ ኔና አንቺ ባንጋባ እመርጣለሁ። አዎ አስጠልተሽኛል እያለ ፊት እየነሳት ነበር። እሷም ደግሞ ጥፋቴ ምንድን ነው? ምን አርጌ ነው እኮ ለዚህ ነበር ያኒ ሞትኩልሽ፣ ሄርኩልሽ ስትል የነበረው ትልና በጥፊት መተዋለች ማለት ነው። ከዛ ይቅርታ ትለዋለች። ወደው መታው ደግሞ ማለት ነው። በጣም አዝናለች የጊድን ፍቅረኛ ማለት ነው። እሱም መውለድ አይችልም መሰልን ናርዶስ እንግዲህ በደስታ ተውጣ ለልጅቷ ለራሳችን ማድረግ አለብን እያሉ እኔንም አየ በይ እሱን ደግሞ አባዬ በይ እያለቻት ነበር። ልጅቱ ማለት ነው እንደዛ እያለች እየነገረቻት ነበረ። ምክንያቱም በዛም የተነሳ ስትናገር የነበረው ሁሉም ነገር መነገር ስለነበረበት ነው እያለች ነበር ማለት ነው ሁሉንም ነገር ባንዴ እንዴት ይሆናል እያለች እየተናገረ ነበር ማለት ነው። እሷም ደግሞ ሶሲም እንግዲህ ልጅቱ አቃጥላ ልገለይ ነው አለች ማለት ነው። ሶሲ አቃጥላ ልገለይ ነው ልጅቱ። ለምንድን ነው በዚህ ልክ ናናዬን የምታዞረኝ እያለቻት ነበር። ልጅቷን ጠብቂ ብለው አክደው ነበር እነበረከት እና ሲመለሱም እዛው ላይ ናቸው እያቃጠለቻት ማለት ነው። አንዴ ምግቡን ትደፋባታለች አያናገው አሁን አንዱ በረሀ ገብተ ይሆናል እኮ እያለች ነው ማለት ነው። ሶሲ ነው ያው ባዘን ታውጣለች ማለት ነው። ሶሲ ሶሲ ያናገው አቃጥሎ ሊደፋኝ ነው አለች ማለት ነው። ምክንያቱም እውነት ነው አቃጥሎ ሊደፋት ነው ውድ ቤተሰዎች ማለት ነው። አዴዛ ይላል አዴዝ ይላል። እና የማይሄድበት የለም በቃ ተቃጠለች ሶሲ ማለት ነው። አሁን ቶሎ ሽማግሌ መላክ አለበት እያለች ነው ማለት ነው። ሽማግሌ ካላከ ሙች ይገኛለሁ። ችግሩ ምንድን ነው? ሽማግሌ መላክ አለበት እያለች ነው ማለት ነው። ናርዶስም እንግዲህ በደስታ ታውጣለች ማለት ነው። ምክንያቱም አዲስ ልጅ ተሰጥቷታል፣ አዲስ ልጅ አግኝታለች ማለት ነው። ቆንጅ እያለች ልጅቱም፣ ቀልብ ልብ ያለች እና በረከትም በቃ በደስታ ተውጧል ማለት ነው። ሁላቸውም ደስ ብሏቸዋል አሁን ላይ ማለት ነው። ምክንያቱም ያው ልጅ የላችሁም ተብለው በጣም አዝነው ነበር። እና አሁን ላይ ግን በደስታ እልል ብለው እንትን እያሉ ነው ማለት ነው። ፍቅራቸውን እየተገላለጹ ነው ማለት ነው። ውድ ቤተሰቦቼ እላችኋለሁኝ። ልጅም አምጥተዋታል ማለት ነው። ልጅ አምጥተው እያሳደጉ ነው ማለት ነው። ውድ ቤተሰቦቼ እና በቃ የልጅ እናት ሆነዋል፣ እላችኋለሁ ልጅ አምጥተው እንግዲህ እያሳደጉ ይገኛሉ። ከዚህ በኋላ ልጅ ልጅሽ ለልጄ እየተባባሉ እየኖሩ ነው እላችኋለሁኝ። ልጅሽ ለልጄ ሶሲ እንግዲህ ሊባልላት ነው ማለት ነው። እሷን በደስታ እያለቀሰችም አናጋውም እያቃጠለ ነዋለች ማለት ነው። ሶሲ ለአናጋው ስል ወደየት ብንብዬ ልጥፋ ከዚህ ብላለች ማለት ነው። እና እንግዲህ ልጅቷን ካመጣ በኋላ በደስታ እፎይ ብላለች ማለት ነው። በቃ የልጅቷ ና ደግሞ ሄደው ሲጠይቋት አንዴ አልሰጣችሁም አንዴ ይሰጣችኋለሁ እያለቻቸው ነበር ማለት ነው። እየተጨቃጨቁ ነበር ማለት ነው። ልጅቷን ፈርመው ለማምጣት ያው መታለች እነሱ ጋር ለማላመድ ግን እሷ እንድትለምድላቸው የበለጠ እሷንተን እንድትልላቸው እነሱ ታፍ ታፍ እያሉ ነው ማለት ነው። ውድ ቤተሰቦቼ ናርዲ በጣም ደስ ብሏታል ማለት ነው። ምክንያቱም ይችን የመሰረች አበባ የመሰረች ልጅ አንጥታለ ማለት ነው። ውድ ቤተሰቦቼ እና ናርዲ ያው ልጅ መውለድ አትችም ከተባለሽ በኋላ፣ አሁን ላይ ግን ደስ ብሏት በፍቅር በደስታ እየኖሪ ነው ማለት ነው። ልጇን ይዛ በፍቅር እና በደስታ እየኖሬ ትገኛለች። እችላቸዋለሁ ማለት ነው። እና በረከትም ደስ ብሎታል። ያው ልጅ ካለ ምንም ችግር የለብንም እያሉ ነው ማለት ነው። ልጅ ካለን ችግር የለብንም ዋናው ነገር ልጅ ይኖረን እያሉ ነው ማለት ነው። በደስታ ዋጥ በዋል ማለት ነው። አድሷል ልጃቸውን በፍቅር ሊያሳድጉ ቃል ገብተው አምጥተዋል እላቸዋለሁ ልጅሽን ለልጄ እየተባባሉ ነው ማለት ነው እላቸዋለሁ ልጅሽ ለልጄ ልጅሽን ለልጄ እያሉ በደስታ ፏ ብለው እየኖሩ ነው ማለት ነው በፍቅር በደስታ ማለት ነው አሁን ላይ ደስ ብሏቸዋል አሁን ነው ሶሲም እንግዲህ እዛ መሄድ አለባት እያሉ ነው ማለት ነው አገር ገብቼ እናቴ ደግሞ ሀርደኛ ናት ትገለኛለች እያለ ነው ማለት ነው። እማዬ ትገለኛለች ከዚህ በኋላ እንትን ብል እያለች ነው። ምክንያቱም እኔ ማንም የለኝም እናቴ ቶሎ ቀርመን ካላክንናት ትገለኛ ትገለኛለች እያለ ነው ማለት ነው። ቶሎ ብዬ መናገር አለብኝ አለች ማለት ነው። ለእናቴ መናገር አለብኝ ቶሎ ሽማግሌ መላክ እንዲልክ ቶሎ ነገሪውን አርድ እያለች ነው ማለት ነው። የሆነ አርዶስም አሁን ላይ እሺ እያለች ነው ማለት ነው። ቶሎ ብለው ተነጋግረው የሶሲ ጋብቻ መፈጸም አለበት፣ ሆዷ ሳይገፋ ጋይስ፣ ሆዷ እንግዲህ እንዲገፋ እየተናገሩ ነው ማለት ነው። ሆዷ እንዲገፋ ሳይገፋ ቶሎ ብለን መናገር አለብን እያሉ ነው ማለት ነው። እነሱ ከዚህ በኋላ እንደዚህ ማድረግ አልችልም። ቤተሰቦቼ በጣም